ኢትዮጵያ ትልቅ አባት አጣች። ከትላንት በስቲያ ጀምሮ በኢትዮጵያውያን ዘንድ በሰፊው ጥቅም ላይ የዋለ መልእክት ነው። ሙስሊሙ አዝኗል፣ ክርስቲያኑ ተክዟል። አማራው፣ ኦሮሞው፣ ትግሬው ወላይታው፣ በአራቱም የአገሪቷ አቅጣጫዎች የኢትዮጵያውያን ስሜት አንድና አንድ ሆኖ ነው ያለፈው። ትልቅ ሰው፣ መካሪ አባት፣ የሰላም ሰባኪ፣ በፍቅር አስታራቂ፣ የአንድነት መልእክተኛ፣ የእውነት ተምሳሌት፣ ትልቅ ዋርካ፣ በእርግጥም ኢትዮጵያ ትላንት አጣቻቸው ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ። ከትላንት እስከ የሆነው ለብዞቻችን ከቅርብ ዓመታት ወዲህ ከውስጣችን የጠፋው ስሜት ሰማይ ምድሩን መናኘቱ ነው። በእጅጉን ተለያይተናል። ያንዳችንን ውድቀት እንጂ ስኬት መመኘት የሰማይን ያህል ርቆናል። ጥላቻ ወርሶናል። ክፉ ስሜት ተቆጣጥሮናል። በዘር ተከፋፍለናል። በሃይማኖት የጎሪጥ መተያየት በርትቶብናል። ልዩነት ቋንቋችን፣ ጸብና ዱላ መለያችን። ድልድዩን ያፈረስን ማላችን ግንብ ገነባን። ለነገው ትውልድ ሀገር እንዳትኖር ተግተን የምንሰራ የምንለፋ ከሆንን ሰንብተናል። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ በዚህ በከፋን በጥላቻ በታወርንበት ዘመን የተገኙ ታላቅ አባት መሆናቸው ነው ለሁላችንም አሁን ላይ ፀፀት ሆኖ እያለፈ ያለው ብሳና በበረከተበት በአረም በተወረርንበት እሾህና ቀጋ ምድሩን በሞላበት እኚህ የፍቅር ዋርካ፣ የአንድነት ምሰሶ ወደቁብንና ሊቅ እስከ ደቂቅ እስላም ክርስቲያን አንድ ላይ አነባ። ከእንግዲህስ የእሳቸውን ያህል አባት የእሳቸውን ያህል መካሪ ይኖረን ይሆን? ማን ይሆን የሚያስታርቀን? የትኛው መካሪ ነው ተዉ እረፉ የሚለን? አባወራ ከቤቱ እንደተለየው ቤተሰብ፣ ራስ እንደተለየው ሰውነት የሆንን ሕዝብ ከእንግዲስ ማናለን? እኚህ ታላቅ አባት ያለ ጥፋታቸው ተገፍተዋል። መፈንቅለ መጅሊስ ተካሂዶባቸዋል። አብይ አህመድ በጓሮ ሳይሆን በፊት ለፊት የተደራጁ አክራሪ ሰዎች ልኮ በኃይል ከኃላፊነታቸው እንዲነሱ አድርጓል። ከስልጣን አፈናቅሎ መፈንቅለ መጅሊስ እንዲካሄድባቸውም አድርጎ ያልበቃለት የብልጽግናው አለቃ ጽፈት ቤታቸው በኃይል እንዲሰበር አድርጎ ቢሮቸውን ነጥቆ በእሱ ፍላጎት ፖለቲካንና ሃይማኖትን የቀላቀሉ ታማኝነታቸውን እስከ መጨረሻው ያረጋገጡለት ከእምነት ስብህናቸው ይልቅ የብሔር ማን ማንነታቸውንና የሰፈር ስሜትን የሚያንጸባርቁ ግለሰብን በቦታው እንዲቀመጡ አድርጓል። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ያለፉትን ሁለት ዓመታት በአርምሞ እንደቆዩ የቅርብ ቤተሰብ ይናገራል። ዝምታን መርጠው መከፋታቸውን በወዳቸው ደብቀው የዚህ ዓለም ሩጫቸው እስኪያበቃ ትንፋሻቸው እስኪቋረጥ ድረስ ስሜታቸውን ሳይገልጹ ተሰናብተዋል። በእርግጥም ፍቅር ማለታቸው አስጠቅቷቸዋል። አንድነትን መስበካቸው በነ አብይ አህመድ ዘንድ ጥርስ አስነክሶባቸዋል። ኢትዮጵያውያንን በአንድ ዓይን መመልከታቸው ቅም እንዲቋጠርባቸው አድርገዋል። ከእሳቸው ምንም የጎደለ አልነበረም። የሰጡት እንጂ የነፈጉት አንዳች ነገር ሳይኖር እስከ ወዲያኛው ተሰናብተዋል። ይብላኝ የእሳቸው ንዳ ለተሸከመው በቁሙ ላለው ኢትዮጵያዊ እንጂ። ተቀዳሚ ሙፍቲ ሀጅ ኡመር እንድሪስ በተትረፈረፈ ፍቅር ታጅበው ሳር ቅጠሉ ወጥቶ ተሰናብቷቸዋል። በጣም ነው የማመሰግነው። እንግዲህ የተቀዳሚ ሙፍቲ ሀጂ እንድሪስ የቀብር ስነ ስርዓት ተፈጽሟል። እስቲ የቀብር ስነ ስርዓቱ እንዴት ነበረ? ከመኖሪያ ቤታቸው ወደ ሚሌኒየም አዳራሽ፣ እዛም የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ተካሂዷል። በመጨረሻም የቀብር ስነ ስርዓታቸው መፈጸሙን ነው። ይህንንም ሂደት ስትከታተል ነበረ፣ በቀብር ስነ ስርዓታቸውም ላይ ተገኝታል። ያለውን አጠቃላይ የዕለቱን ክስተት እስቲ ያስቃኝን። አመሰግናለሁ መሳይ። በጣም የሚገርም የቀብር ስነስርዓት ነበረ የዋለው ከሚሊኒየም አዳራሽ ጀምሮ እስከ ጋርመንት ሰፈራ የሚገኘው መስጊዳቸው ጋር አስክሬናቸው ቀስ እያለ ሽኝት በሚደረግበት ሰዓት እኔ በታሪክ በህይወቴ እንደዚህ አይነት ቀብር ስነስርዓት አይቻል አቅም ጥላሁን ገሰሰን የቀብር ስነስርዓት አይቻለሁ። የጠቅላይ ሚኒስትሩን አይቻለሁ። የጠቅላይ ሚኒስትሩ በየቀበሌው ካድሬ እየዞረ እባካችሁ ለቀብር ለሀዘን ውጡ በማለት በርካታ ሰው እንደተገኘበት ይታወቃል። ዛሬ ግን ምንም ቀስቃሽ የሌለበት በስራቸው በምግባራቸውና ለኢትዮጵያ አባትነታቸውን ምክንያት በማድረግ የተለያየ የሃይማኖት አባል የሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ከካቶሊክ፣ ከፕሮቴስታንት። ቀብሩ በጣም የሚገርመው ሰላማዊ፣ ፍጹም በአርምሞ የተሞላ ጸጥ እረጭ ብሎ መእመኑ በግራና በቀኝ አጅቦ ሁካታ የሌለበት እጅግ በጣም በዝሙርና በራሳቸው የሃይማኖት ስነስርዓት ፍጹም ሰላማዊ በሆነ መልኩ ነው የተከበረው። በእርግጥም መንግስት ሰግቶ ነበረ። ከፍተኛ የሆነ የታጠቀ ኃይል አሰማርቶ ስነስርዓት ለማስከበር ጥረት ቢያደርግም አንዲትም ቅጥር ሳትበጠስ እጅግ በጣም በአማረና በደመቀ ሁኔታ የቀብር ስነስርዓታቸው ተፈጽሟል። ይሄ የሚያስደስት ሁኔታ ቀብራቸው የተፈጸመበት በዋነኝነት እንግዲህ እኚ አባት ሰው መሆን ይቀድማል በሚል ስብከታቸው የሚታወቁት የሁሉ አባት፣ ፍርድ አዋቂ፣ የሀገር መካሪ ዘካሪ የሆኑት እንደ ዋርካ ጥላ ለሁሉም የሚበቃ የሃይማኖት ቤተ መጽሐፍት ዛሬ በኢትዮጵያውያን ዘንድ ያለ ልዩነት በሰላም አስከሬናቸው ተሸኝቷል። እኛ አባት እንግዲህ ፍቅርንና መቻቻልን በስብከት ብቻ ሳይሆን በመኖር አሳይተዋል። በዚህ ዘመን የሀጂ ሙፍቲ ኢድሪስ ያክል ንጹህ ልብ ያለው ሀገሩን የሚወድና ሀቀኛ ይቅርባይ ሰው ማግኘት አይቻልም። እውነት ለመናገር ምክንያቱም ዛሬ በቃብራቸው ላይ ያየ ነው ድርጊታቸው መልካም እንደነበረ አስበት ላይ ሰላም እንዲመጣ የኢትዮጵያ ዜጋን እኩል የሚያዩ ስላም ክርስቲያን አባትነት የሚክሩ የሚዘክሩ አባት እንደነበሩ በርካታ የተለያየ እምነት ተከታዮች ውይይት ሲያደርጉ ሰምቻለሁ። በአንድ ወቅት በሀገሪቱ ከተፈጠረው ጅምላ ግድያ አዝነው ሲናገሩ እንደሰማወት ከሆነ አንበሳ፣ ጅብ፣ ነብር፣ ተኩላ የራሱን ጎሳ አይበላም፣ አይገልምም። የሰው ልጅ እንዴት ከአንድ የአዳም ዘር ወይም የአደም ዘር ተፈጥሮ እንዲህ ይጨካከላል፣ እንዲህ ይገዳደላል? በማለት አዝነው ነው ሲናገሩ እንደነበርና አጠቃላይ ግድያን በተመለከተ እያዘኑ የተናገሩበትን ዘመን እናስታውሳለን። የሰው ፍቅር ይስጥ ተብሎ ይመረቃል። ነገር ግን ያለ መልካም ስራ ደግሞ ደግሞ ፍቅር ከየት ይመጣል የሚለውን በሀጂ ሙፍቲ ነው የተመለከት ነው። ምክንያቱም ምግባራቸው ነው እንደ ያስገበራቸው ለእምነቱ ደግሞ አባት የነበሩ መካሪ ዘካሪ የነበሩ ዋርካ የነበሩ በእውቀታቸውም ደግሞ ጫፍ የወጡ ነገር ግን ምንም መመካት የሌለባቸው በቀን አንድ ጊዜ ብቻ ምግብ በልተው በግራ በኩል እየተማሩ፣ በቀኝ በኩል ያሉ ደግሞ የሚያስተምሩ፣ ሌሊት ቁጭ ብሎ የሚያዱ አባት እንደነበሩ፣ በጣም ያልተነበቡ መጽሐፍት እንደሆኑ ነው መመልከት የቻልኩት። እንደው በቀብር ስነስርዓቱ ላይ አንተም ቀደም ሲል እንደገለጽከው በተለያዩ መገናኛ ብዙሃንም እንደተከታተል ነው ጠጠር መጣያ እንኳን በሌለበት ሁኔታ በነቂስ ነው የወጣው። ማንም አልጠራውም። እስላም ክርስቲያኑ፣ የዘር ልዩነት የሃይማኖት ልዩነት ሳይፈጥር ሁሉም ወጥቶ ነው ስሜቱን የገለጸው። በተመለከተ በቅርብ እሳቸውንም የሚያውቁት ሃጂ ኡስማን አህመድን አነጋግሬ የነበረ ተቀዳሚ ሙፍቲ ሃጂ ብዙ ስራዎችን መስራታቸው ብቻ ሳይሆን ይሄ መልካም ነገራቸው ጭምር ለጉዳት ዳርገዋቸዋል። በሌሎች ጥርስ እንዲነከስባቸው ያደረገው አንድም መልካምነታቸውማስ ቸው ነው ፍቅር መስበካቸው በራሱ ያልወደዱላቸው በተለይ በአገዛዙ በኩል ያሉ ሰዎችና ከሳቸው ከሚያምኑበት እምነት ባሻገር በሌላ በልኩ የሚያምኑ የዚሁ የእስልምና አካላት ማህበረሰብ ነው። እነሱም ጭምር ጥርስ ነክሰውባቸው መፈንቅለ መጅሊስ አድርገው ህይወታቸው እስካለፈበት ጊዜ ድረስ ላለፉት ሁለት ዓመታት በዝምታና በአርምሙ መቆየታቸውን ገልጸውልናል። ግን ሰው ጸጸት ውስጥም ነው ያለው፣ ቁጭት ውስጥ ነው ያለው፣ ሀዘን ውስጥ ነው ያለው የሚልም ነገር ነው ያነሱልኝ ሃጂ ኦስማን ያንን ታዝባል። አንዳንዱ ባትም እሳቸውን በመፈንቀልና በማሳደድ በመራገም በመሳደብ የቆየ ሁሉ አሁን ጸጸት ሳይሰማው አይቀርም፣ ወይም ደግሞ ሌላ ስሜት ውስጥ ይሆናል። ግን አጠቃላይ የነበረው ትዕይንት ውስጥ የታዘብከው ነገር ምንድን ነው? እውነቱን ነው ሀጂ ኡስማን እንደተናገረው ከሆነ በአብዛኛው ሙስሊም በጣም በአርምም ሆኖ ሲጓዝ የነበረው ውይይት ያደርጋል። በጣም በሰከነ መንፈስ መፈር ለመወያየት ችያለውኝ። እነዚህ ሙስሊሞች ያሉት ነገር ምንድን ነው? አብዛኛው ሙስሊም የኢትዮጵያ እስልምና ጉዳዮችን የሚመሩት ሀጂ እኚህ ሰውዬ በማስጠላት ቦታ ስልጣ ሰላም ይዥ አለቅም ብለዋል፣ በማለት በተሳሳተ መንገድ እኚህን አባት የሀገር ዋርካ የሆኑ በኢትዮጵያ ሕዝብ ዘንድ ከፍተኛ የሆነ ተቀባይነት የነበራቸውን እና ግን ማንንም የማይፈሩ አምላካቸውን አላህን ብቻ ካልሆነ በስተቀር ለመንግስት የማያጎበድዱ ከሃይማኖታቸው ስነምግባር ምግባር ውጪ አንዲት ስንዝር እንኳን ወደ ግራ ወደ ቀኝ ወደፊት ኋላ የማይሉ ባሉበት የሚቆሙ አባት በመሆናቸው ለመንግስት አልተመቹም። እውነት ነው። መንግስት እኛኛውን አባት ደግፎ ሰዎችን አመፃ አስነስቶ ከገፍ ተወጥረው እነ አመዲን ጀበል እና ሌሎችም የእሱ አጋሮች ከመስጊዳቸው ተጎትተው እንዲወጡ ካደረጉ በኋላ ተቃውሞ እንኳን አላሰሙም። እኚህ ሰውዬ ማስታረቅ፣ ይቅርባይነት፣ መቻቻል፣ የተጣላን ማስታረቅ የሃይማኖቱን ተከታይ በስርዓት የሃይማኖቱን እንዲተገብር ማድረግ እንጂ የቂም የበቀል ቢሆን ኑሮ የኢትዮጵያ ሙስሊሞችን በአንድ ቀን ተነሱ ቢሏቸው ምናልባትም አሁን ያለው የኢትዮጵያ እስልምና ጉዳዮች በቦታው ባልተገኘ ነበረ። እኛ አባት እውነት ነው በቤታቸው ተቀምጠው በአርምሞ አሳልፈዋል፣ በርካታ ጊዜያትን። በዚህም የተነሳ የአሁን የኢትዮጵያ ሙስሊሞች ከፍተኛ ጸጸት ውስጥ እንደሆኑ፣ ሞታቸውም በጣም አንጀታቸውን እንደበላው በርካታ ሙስሊሞች እየገለጹ ይገኛሉ። እንግዲህ ይህን ታላቅ አባት ለምን ይህ ሁሉ ሰው ወደዳቸው ከተባለ አንደኛ